ያለፈው ዓመት ጥቅል ሀገራዊ የኢኮኖሚ እድገት 9.2 በመቶ ሲያስመዘግብ ግብርናው የ2.3 በመቶ ድርሻ ነበረው። ይህ ብቻ ሳይሆን ዘርፉ በራሱ በ7.3 በመቶ እድገትን አስመዝግቧል። ለእንደዚህ ያለው እድገት መመዝገብ ደግሞ የአርሶ አደሩን የአመራረት ዘይቤ በምርታማነት መቃኘትን መሰረት ማድረጉ፣ በሩዝ ምርት ላይ የተሰማሩት አርሶ አደሮች አብነቶች ናቸው። ሄክታር ላይ ነው የሚያርሰው አራቱን ሄክታር ማለት ነው ዴና ሁኔታ ላይ በዴና ውጤት እየሰራውበት ማለት ነው። ሌና ውጤት አገኝበታለሁ ብዬ ተማመናለሁ። በትላክቴር ነው የምናርስ እናስከሰክሳለን። ሌናር ግን በአመት ሁለቴ ጊዜ ነው የምናመርተው ማለት ነው። ግን እንደ አንድ ሄክታር ከ75 እስከ 80 ድረስ ይገኛል ከውጤቱ ማለት ነው። ከዚህ ቀደም አምርቼ ነበር። ያው ምናልባት ውጤቱ ከዚህ በፊት እስከዚህም ነው፣ አሁን ግን ውጤቱ በጣም አሪፍ። እናም እንደዚህ ያለው የተጋ ስራ ጅማሮን ፎገራን አድርጎ ለዘመናት እዝግባ በማይባል ምርት ሲገለጥ የነበረው የሩዝ ምርት ከለውጡ ማግስት ጀምሮ ዘርፉ ባገኘው ትኩረት በከፍተኛ የምርታማነት አቅም በብዙ ቦታዎች እንዲታይ ማድረግ ተችሏል። በ2010 በሪፎርሙ ማግስት የኢትዮጵያ የሩዝ ምርት አንድ ነጥብ አምስት ሚሊየን ኩንታል ነበረ። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1ድ ምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። በእርግጥ እንደዚህ ያለው ምርት በተትረፈረፈ ውጤት የማሳደጉ ተግባር በስንዴ ምርታማነት የተገለጠ ተግባር ጭምር ነው። ለዚህ ማሳያውም ስንዴን ከጥቂት ዓመታት በፊት ይመረትበት ከነበረው 47 ሚሊዮን ኩንታል ወደ 280 ሚሊዮን ኩንታል ማሳደግ መቻሉ አብነት ሆኖ ተነስቷል። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮንና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ለዚህ ዘርፍ ምርታማነት በተግባር መገለጥ ደግሞ አርሶ አደሮችም ነግረውናል። ከቤተሰብ ተርፎ ለውጭ ለውጭ ልዩ ልዩ ወጭ እንሸጣለን፣ ለነጋዴ እናቀርባለን፣ ለበላተኛ እናቀርባለን። ለደግሜን ሌላ ወጪ እናውላለን። ከቀላ የምተርፉም ማለት ነው። እኔም ለምሳሌ ቢያንስ ይህንን መሬት የገመትኩ ቢያንስ እስከ ሰላሳ ሰላሳ አምስት ኩንታል ይገምታለሁ። እንደ ራሴው የሰራሁት ማለት ነው ከዛ በላይ ደግሞ ያው እኔ ስራውን እንኳን በጥሩ ሁኔታ ለዛ ራሱ አልተሰራም ብዬ ራሴን ደሞ ይገምታሉ። ለዛ ለወደፊት ደግሞ ይስተካክላሉ ምናምን ብዬ አስባለሁ። ምርትና ምርታማነትን ለማጨመር ይህንን የመሰለ ስንዴ ነው ያመረት ነው። ይሄ ስንዴ ደግሞ ዘሩ ቦሩ ሲዋን ነው። ይሄ እንደዚህ የሆነ በፊት ከዚህ መሬት ላይ በአሲድነት የነበረውን ዘንድሮ በአንድ ሄክታር ላይ በአንድ ሄክታር ላይ ሰላሳ ኩንታል በመጠቀም ይህንን የመሰለ ዘር ሊያበቅል ይችለዋል። የዘመናዊ ግብርና ትኩረት ማነስ በአሲዳማነት ተጠቅተው ጦም ያድሩ ከነበሩ መሬቶች ጋር ተዳምሮ ለዘርፉ ውጤት መጠውለግ አንዱ ምክንያት ነበር። ዛሬ ግን እንደ ሀገር ያለውን በአሲዳማነት የተጠቃፈረን በኖራ በማከም በምርታማነት ማደግ ውስጥ ጉልህ አበርክቶ እንዲኖረው ማድረግ ተችሏል። አሲድምነቱ ነው ከመጀመሪያ ራሱ ምርቱን ያወረደው። አሲዳማነቱን ነው ከቀነስን በኋላ ዘንድሮ ያንን ኖራ ከተጠቀምን በኋላ ይህን ዓለም አይተናል ማለት ነው። በግምት ከ40 እስከ 50 ከሄክተር እናገኛለን ብለን እየጠበቅን ነው። በጣም ችግር ያለው በዚህ ላይ ዋይተኛ የነበረው በአሁኑ ሰዓት አሲድነቱ እንዲቀንስ በተሰጠው አብሬጅ ስለተዘራ ነው የስንዴ እንደዚህ ሊበቅል የቻለው። ይህንን ይመስላል እና በበፊቱና በአሁኑ የተለየ ምርታማነት ምርትና ምርታማነት ለውጥ አለ ብዬ እገምታለሁ። መንግሥት በግብርናው ዘርፍ ላይ የወሰደው ቁርጠኝነት ቡናን በዓመት ከሚመረትበት 4.5 ሚሊዮን ኩንታል ወደ 11.5 ሚሊዮን ኩንታል ያሳደገና ለውጭ ገበያም ቀርቦ የውጭ ምንዛሪ በማስገኘት ረገድ ከ700 ሚሊዮን ኩንታል ወደ 2.5 ቢሊዮን ዶላር ማሳደግ የቻለ ውጤት በተግባር ተገልጧል።